የ ሰላሳ ሰባት ዓመቱ ባለግርማ ሞገስ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራውሬ አገሩን ከምዕራባውያን ኢምፔሪያሊዝም እና የእጅ አዙር ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪን ስብዕና በጥበብ ገንብቷል። መልእክቱ በመላው አፍሪካና ከዚያም አልፎ ሲያስተጋባ፣ አድናቂዎቹ አንዳንድ ጊዜ የአፍሪካ ቼ ጉቬራ እየተባለ የሚጠራው የቡርኪና ፋሶ የማርክሲስት አብዮተኛ ቶማስ ሳንካራ እና ሌሎች የአፍሪካ ጀግኖች ፈለግ ሲከተል እያዩት ነው። የትራውሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ በምስራቅ አፍሪካ ባሉ ሀገራት ፖለቲከኞችና ደራሲያን እንኳን ሳይቀር ሰው የውሱ ነው ሲሉ የኮንትሮል ሪስክስ አማካሪ ድርጅት ከፍተኛ ተመራማሪ ቤቨርሌ ኦችንግ ለቢቢሲ ተናግረዋል። ተመራማሪዋ አክለው የትራውሬ መልእክቶች አሁን የምንኖርበትን ዘመን ያንጸባርቃሉ። ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት መጠየቅና ለምንድን ነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛበት የሚሉ ጥያቄዎችን እያነሱ መሆኑን ይናገራሉ። እንደ ሮፔን አቆጣጠር በ20020 በመፈንቀለ መንግስት ስልጣኑን ከተቆጣጠረ በኋላ የትራውሬ አገዛዝ የቀድሞ የቡርኪናፋሶን ቀኝ ገዢ ፈረንሳይን ምትክ ከሩሲያ ጋር ጠንካራ ወዳጅነት እንድትመሰርት አድርጓል። ይህም የሩሲያ ፓራሚሊተሪ ብርጌድ ማሰማራትን ጨምሮ የግራ ዘማም የኢኮኖሚ ፖሊሲዎችን ተግባራዊ አድርጓል። ይህም በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ያካትታል። የውጭ ኩባንያዎች በአካባቢያቸው ስራዎች ላይ 15 በመቶ ድርሻ እንዲሰጡትና ክህሎቶችን ለቡርኪናፋሶዊ ሰዎች ማስተላለፍን ይጠይቃል። ደንቦ በቡርኪናፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በመያዛ ወር መጨረሻ ላይ ፍቃድ ለተሰጠው የሩሲያ ማዕድና ውጪ ኖርድ ጎልድ ላይም ተፈጻሚ ሆኗል። ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንዲትሆን ትራውሬ አብዮት ብሎ የሰየመው አካል ወታደራዊ ጁንታ በአገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ ነው። ነገር ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። የአውስትራሊያ ዋና መስሪያ ቤት የሆነው ሳራማ ሪሶርስ በ204 መገባደጃ ላይ የአሰሳ ፍቃድ መነሳቱን ተከትሎ በቡርኪና ፋሶ ላይ የግል ክስ መስርቶ ነበር። ወታደራዊ ጁንታ መንግስት ከዚህ ቀደም በለንደን በተመዘገበው ኩባንያ ባለቤትነት የተያዙ ሁለት የወርቅ ማዕድን ማምረቻዎችን ወደ መንግስት ባለቤትነት የዘዋወረ ሲሆን ባለፈው ወር ተጨማሪ በውጭ ሀገር ኩባንያዎች የተያዙ የማዕድን ማምረቻዎችን ለመቆጣጠር ማቀዱን ተናግሯል። በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክራንዲ አይክንስ ለቢቢሲ እንደተናገሩት የትራውሬ ስር ነቀል ለውጥ በአፍሪካ ያለውን ተወዳጅነት ከፍ አድርጎታል። ሚኒስትር አይከንስ እሱ አሁን ተወዳጅ እንኳን ባይሆን በአፍሪካ በጣም ታላቁ ፕሬዚዳንት ነው ብለዋል። የእሱ ተወዳጅነት አብዮታዊ ምስሉን ለማጠናከር የታቀዱ ብዙ አሳች ልጥፎችን ጨምሮ የትራውሬ እውቅና በማህበራዊ ሚዲያ በኩል ነው የተፋፋመው። እንደ አር ኬሊ፣ ሪያና፣ ጀስቲን ፒፐር እና ቢዮንሴ ያሉ የሙዚቃ ኮከቦች በሰው ሰራሽ አስተውሎት የመነጩ ቪዲዮዎች በዘፈን ሲያሞጋግሱ ታይተዋል ምንም እንኳን ምንም ያደረጉት ነገር ባይኖርም። ተመራማሪዋ ኦችንግ እንደተናገሩት ትራውሬ እንደ አውሮፓውያን አቆጣጠር በ2023 በሩሲያ የአፍሪካ መሪዎች በተገኙበት ጉባኤ ላይ ንግግር ባደረጉበት ወቅት የአፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን በሳቡት ቁጥር የሚጨፍሩ አሻንጉሊቶችን መምሰል ያቆሙ በማለት የአፍሪካውያንን ቀልብ ስቧል። ይህ ንግግር የትራውሬ የፓንአፍሪካን ዘመን ምስል በማስተዋወቅ ረገ ትልቅ ሚና በተጫወተው የሩሲያ መገናኛ ብዙኃን በሰፊው ተሰራጅቷል። ለንግግራቸው ምስጋና ይገባውና በማህበራዊ ሚዲያ ዘመቻ በመገፋቱ በጉባኤ ላይ ያቀረበው ተማጽኖ በአፍሪካ አሜሪካውያንና ጥቁር ብሪታንያውያን ዘንድ ጨምሮ በመላው ዓለም ተስፋፍቷል ሲሉ ተመራማሪዋ ጠቁመዋል። በዘረኝነት ቅኝ ግዛትና ባርነት ያለፈ ማንኛውም ሰው ከምልክቶቹ ጋር ሊዛመድ ይችላል የሚሉት ተመራማሪዋ ምንም እንኳን ስማቸውን አምታቶ ትራውሬን እንደ ቡርኪናፋሶ በመጥቀሱ ስላቅ አስተናግዶ ቢሰረዘውም አፍሪካ አሜሪካዊ ራፐር ሜክሚል ባለፈው ዓመት መጨረሻ ላይ ጉልበቱንና ልቡን ምን ያህል እንደወደደው በመግለጽ በኤክስ ገጹ ያጋራውን ልጥፍ ይጠቅሳሉ። ነገር ግን የፈረንሳዩ ፕሬዚዳንት ቀልብ ትራውሬን አይወደውም። ፕሬዚዳንቱ ትራውሬን በራስ ፓን አፍሪካውያንን በሚሉና በኒዮ ኢምፐሪያሊስቶች መካከል ያለው የጣልባ አልባ ጥምረት አካል እንደሆነ ገልጸውታል። ሻምበል ትራውሬ ዝናው ቢናኛም ለአስር ዓመታት የዘለቀውንና የጎሳ መከፋፈል እንዲባባስና በአንድ ወቅት ሰላማዊ ወደ ነበሩት እንደ ቤንን ወዳሉ ጎረቤቶች እየተዛመተ ያለውን የሰላማዊ አመጽን ለማስቆም የገባውን ቃል አልፈጸመም። የሱ ጁንታ ተቃዋሚዎችን፣ ሚዲያዎችን እና የሲቪል ማህበረሰብ ቡድኖችን ጨምሮ ተቃዋሚዎችን አፍኗል። የህክምና ባለሙያና ባለሥልጣኖችን ጨምሮ ተቾቹን ከጂሃዲስቶች ጋር በሚደረገው ጦርነት ጦር ግንባር በመላክ እንዲቀጡ አድርጓል። የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ምክትል ፕሬዚዳንት ሪናልዶ ጂፓኝ ትራውሬ እንዲያለውን ድጋፍ ያገኙበት ምክንያቱ ወጣት ህዝብ ባለበት ሀገር ውስጥ ያለ ወጣት ነው ይላሉ። በቡርኪና ፋሶ አማካይ ዕድሜ 17.7 ዓመት ነው። እሱ ሚዲያ አዋቂ ነው እና መራሱን እንደ ቶማስ ሳንካራ በመሳል ያለፈውን ጊዜ ታዋቂነቱን ለመገንባት ተጠቅሞበታል ሲል ለቢቢሲ ተናግሯል። እናሱ የፖለቲካውን ጥበብ ያውቃል። በጦርነት የተጎዳን ህዝብ እንዴት የተሻለ የወደፊት ጊዜ እንዳለው እንዲሰማው ማድረግ፣ በዚያ ጨዋታ ላይ በጣም ጥሩ ነው። ሳንካራ በ1983 በ33 ዓመቱ በመፈንቅለ መንግስት ስልጣን ላይ ሲወጣ አባት ሀገር ወይም ሞት እናሸንፋለን በሚል መሪ ቃል ህዝቡን አሰባስቦ ነበረም ነገር ግን ትራውሬ ስልጣን እስኪጨበጥ ድረስ ቡርኪና ፋሶን ወደ ፈረንሳይ የፖለቲካ መዋር እንድትመለስ ባደረገ በሌላ መፈንቀል መንግስት ከአራት ዓመት በኋላ ሳንካራ ተገደለም። ቀደም ሲል በኮፊ አናን ዓለም አቀፍ የሰላም ማስከበር ማሰልጠኛ ማዕከል የሰሩት የጋና የጸጥታ ትንታኝ ፕሮፌሰር ኪዩሲ አኒንግ የወታደራዊ መሪው ተወዳጅነት በአህጉሪቱ በተለይም በምዕራብ አፍሪካ እየተከሰተ ያለውን የፖለቲካ ለውጥ ያሳያል ብለዋል። እንደ አውሮፓውያን አቆጣጠር በ2004 በአፍሮ ባሮሜትር በ39 ሀገሮች ውስጥ የተደረገ ጥናት ለዲሞክራሲ ያለው ድጋፍ ቀንሷል፣ ምንም እንኳን በጣም ታዋቂው የመንግስት መዋቅር ቢሆንም። ፕሮፌሰር አኒንግ ዲሞክራሲ ለወጣቶች ተስፋ መስጠት ተስኖታል፣ ስራ ወይም የተሻለ ትምህርትና ጤና አላመጣም ሲሉ

ትራውሬ አማራጭ እያቀረበና የሁለት ታሪካዊ ዘመናትን መንፈስ እንደገና እያያዘ ነው ሲሉ አክለዋል። በጥር ወር የጋና ፕሬዚዳንት ጆን ማሃማ ቃለ መሃላ በፈጸሙበት ወቅት ትዕይንቱን የሰረቀው ወታደራዊ ዩኒፎርም የለበሰው በሰገባው ሽጉጥ የታጠቀው ትራውሬ ነበረም። ፕሮፌሰር አኔን የሀገር መሪዎች ነበሩ፣ ነገር ግን ትራውሬ ወደ ውስጥ ሲገባ ቦታው ላይ ሆነ። የጋናው ፕሬዚዳንት ጠባቂዎች እንኳን እሱን ተከትለው ይሮጡ ነበር ብለዋል። ትራውሬ በእግራቸው ለመራመድ ለሚታገሉ፣ ነገር ግን ምርጫ በማጭበርበር ስልጣን የሙጥኝ ላሉት የአህጉሪቱ መሪዎች በጣም ተቃራኒ ምስል አቅርቧል። ትራውሬ ቄንጠኛና በራስ የመተማመን መንፈስ ያለው በጣም የበራ ፊት እና ትንሽ ፈገግታ ያለው ነው። ደግሞ ኃይለኛ ተናጋሪ ነው። እናም ራሱን እንደ የህዝብ ልጅ ያሳያል። ከሩስ የሀገር የተቆራኘው ትራውሬ በኢኮኖሚው ዘርፍ መጠነኛ መሻሻል ማሳየቱን በሚያመላክት መልኩ የዓለም የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ በአጠቃላይ ጥሩ ግምገማ ሰጥተው ነበረም። በመያዝያ መጀመሪያ ላይ በወጣው መግለጫ አይኤምኤፍ ምንም እንኳን አስቸጋሪ ስብናና ደህንነት አካባቢ ቢሆንም በ2005 ኢኮኖሚው ጠንካራ ሆኖ ይቀጥላል ብሎ እንደሚጠብቅ እና አገዛዙ የሀገር ውስጥ ገቢን ለማሳደግ የደሞዝ ክፍያን በመያዝና በትምህርት በጤናና በማህበራዊ ጥበቃ ላይ የሚያወጣውን ወጪ በማሳደግ የሚያስመሰግን እድገት አድርጓል ብሏል። የዓለም ባንክ በተመለከተ የዋጋ ግሽበት በ2023 ከ0.7 በመቶ በ2024 ወደ 4.2 በመቶ ከፍ ብሏል። ነገር ግን በቀን ከ2.15 ዶላር በታች የሚሰሩ ሰዎችን የሚያመለክተው እጅግ የከፋ የድህነት መጠን በግብርናና በአገልግሎት ዘርፍ በታየው በጠንካራ እድገት ምክንያት በ2 መቶኛ ነጥብ ወደ 24.9 በመቶ ዝቅ ብሏል። በአሜሪካ ከሚገኙ የፋይናንስ ተቋማት እነዚህ ሪፖርቶች ቢወጡም ከፈረንሳይና ከአሜሪካ ጋር ያለው ግንኙነት ቀዝቃዛ ሆኖ ቆይቷል። የአሜሪካው የአፍሪካ እዝ አዛዥ ጀኔራል ማይክል ላንግሌ ትራውሬ የሀገሩን የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለጁንታዎቹ ጥበቃ እየተጠቀመበት ነው የሚለው ንግግር የቅርብ ጊዜ ምሳሌ ነው። ይህ የሩሲያ ኃይሎች በቡርኪናፋሶ የወርቅ ኢንዱስትሪ ውስጥ ድርሻ እንዲኖራቸው ትራውሬን እየደገፉ ነው የሚለውን የአሜሪካንና አንዳንድ የአፍሪካ አጋሮቿን የረጅም ጊዜ እይታ የሚያመለክት ይመስላል። የጀኔራል ላንግሌ በማዚያው ወር መጀመሪያ ላይ በአሜሪካ ሴኔት ኮሚቴ ችሎት ላይ የሰጡት አስተያየት ጀግናቸው እየተተቸ እንደሆነ በሚሰማቸው የካፒቴኑ ደጋ ፊዎች መካከል ቁጣን አስነስቷል። ብዙም ሳይቆይ ቡርኪናቢ ጁንታ የመፈንቀለ መንግስት ሴራ ማክሸፉን እና የሴራው ጠንሳሾች በጎረቤት ሀገር ኮትዲቫር መሆናቸውን ገልጿል። በጊዜው ጄኔራል ላንግሌ ኮትዲቫርን መጎብኘታቸው ነገሩን አባብሶት ነበረም። ኮትዲቯር በምንም አይነት ሴራ ውስጥ እንዳልተሳተፈች ስትገልጽ የአሜሪካ የአፍሪካ ኮማንድ እዝ በበኩሉ የጄኔራል ላንግሌ ጉብኝት አክራሪነትን ጨምሮ የጋራ የጸጥታ ችግሮችን ለመፍታት ያተኮረ ነበር ብሏል። ሆኖም ወታደራዊ ጁንታ አጋጣሚውን በመጠቀም ኢምፔሪያሊስቶችንና ና ላኪዎቻቸውን ሻምበል ትራውሬን ከስልጣን ለማውረድ እየሞከሩ ነው በሚል ስጋት በቡርኪና ፋሶ ዋና ከተማ ትልቁን ሰልፍ አዘጋጅቷል። ኮሊን ፓወል ስለዋሸ ኢራቅ ወድማለች፣ ባራክ ኦባማ ዋሽተዋል፣ ጋዳፊ ተገድለዋል። በዚህ ጊዜ ግን ውሸታቸው በእኛ ላይ ተጽዕኖ አያሳድርም ሲል አንድ የተቃዋሚ ሙዚቀኛ ኦሲቪ ጁዋን ለአሶሽትድ ፕሬስ የዜና ወኪል ተናግሯል። በተመሳሳይ ቀን ለንደንም ጨምሮ ለትራውሬ የድጋፍ ሰልፎች ተካሂደዋል። በመቀጠልም ለአዲስቷ ቡርኪና ፋሶና ለአዲስ አፍሪካ ራያቸውን ለተካፈሉት ያለውን አድናቆት በፈረንሳይኛ ና በእንግሊዝኛ ልጥፎች በማህበራዊ ሚዲያ አጋርተዋል። በተጨማሪም በአንድነት ኢምፔሪያሊዝምን እና የእጅ አዙር ቅኝ አገዛዝን እናሸንፋለን የተከበረች ና ሉዓላዊነት አፍሪካ በማለት ተናግሯል። ለወጣቱ ሻምበል ነገሮች እንዴት ይቋጫሉ ብሎ መናገር ባይቻልም እሱ ከማሊ ና ኒጀር ወታደራዊ መሪዎች ጋር በእርግጠኝነት ምዕራብ አፍሪካን አነቃንቋል እና ሌሎች ግዛቶችም የፈረንሳይን ወታደሮች ለቀው እንዲወጡ በማዘዝ የነርሱን አርያነት ተከትለዋል። ሶስቱ ወታደራዊ አገዛዝ ጎረቤቶችም ከአካባቢው የንግድና የጸጥታ ቡድን ለቀዋት በመውጣት የራሳቸውን ጥምረት ፈጥረው ወደ ሀገራቸው በሚገቡ ሸቀጦች ላይ የዜሮ ነጥብ አምስት በመቶ ቀረጥ እንደሚጥሉ በማወጅ የየራሳቸውን ጥምረት ፈጥረዋል። ሚስትር አይከነስ ትራውሬ ከሌሎች ሊማር እንደሚችል ጠቁመው ራውሊንግስ በ32 ዓመቱ በጋና ስልጣን ሲይዝ ትንሹ ኢየሱስ በመባል ይታወቅ ነበር። ነገር ግን ከ19 ዓመታት በኋላ የተደበላለቀ ቅርጽ ትቷል ዘላቂ ዲሞክራሲ ለመፍጠር ቢረዱም ሙስና ማስቆም አልቻለም። ለዘላቂ ውርስ ሚስተር አይኬንስ እንዳሉት ትራውሬ ሰላምን በማስፈንና ጠንካራ የመንግስት ተቋማትን በመገንባት መልካም አስተዳደርን ለማምጣት ስልጣንን ግላዊ ከማድረግና ተቃዋሚዎችን ከማፈን ይልቅ ትኩረት መስጠት አለበት ብለዋል።